ዜና ልዩ ልዩ ነው። ኢትዮጵያ ጥይት ማምረት እና ወደ ውጪ መላክ ጀመረች። ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ ሰላሳ ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ባለፉት ሶስት ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከሰላሳ ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ ስናይፐር፣ ብሬን፣ ዲሽካ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷንም አብይ አስታውቀዋል። ጠቅላይ ሚኒስትር ይህን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ ትላንት ረቡዕ የካቲት ሀያ ስድስት ሁለት ሺህ አስራ ሰባት በጎበኙበት ወቅት ነው። አቢ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት እና መሳሪያ የማምረት ሙከራዎች እንደነበሩ አስታውሰዋል በሁለት ሺህ አስራ አምስት ዓመተ ምህረት በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ ሁለት አመት ባልሞላ ጊዜ ውስጥ ጥይቶችን እና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚሁ ጊዜ ይፋ አድርገዋል። በሁለት ሺህ አስራ አራት ዓመተ ምህረት ጥይት እንገዛ ነበር ያሉት ጠቅላይ ሚኒስትር አብይ እነዚህን አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉ ስሜታቸውን አጋርተዋል። ኢትዮጵያ ኢንሳይደር ዳጉ ከስር የተሳመረ ጆርናል የደቡብ ሱዳን ጦር የሀገሪቱን ተቀዳሚ ምክትል ፕሬዚደንት ሪካ ማቻርን መኖሪያ ቤት ከቧል። ሚኒስትሮችን ታስረዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር የሚመሩት መንግስት ጦር ማምሻውን በምክትላቸው ሪካ ማቻር መኖሪያ ቤት ከበባ በማድረግ የቁም እስረኛ እንዳደረጋቸው ከስፍራው የወጡ ዘገቦች ያመለክታሉ። እስካሁን ለማቻር ቅርበት አላቸው የተባሉ ሶስት ሚኒስትሮች በቁጥጥር ስር መዋላቸው ተነግሯል። መንግስት እርምጃውን የወሰደው ለማቻር ታማኝ ነው የተባለ ታጣቂ ቡድን በላይኛው ናይል ግዛት በሚገኝ የመንግስት የጦር ካምፕ ላይ ጥቃት አድርሶ ከተቆጣጠረ በኋላ ነው። በደቡብ ሱዳን ፕሬዝዳንት እና በምክትላቸው መካከል ከአስራ ሁለት ዓመት በላይ የዘለቀ ተደጋጋሚ ውጊያ ያደረጉና ለሚሊዮኖች ሞትና መፈናቀል ሰበብ ናቸው። ኢማጅ ፖፕ ፍራንስስ ሊተራሊ ቤግዝ ፎር ፒስ ትረትሪት ፎር ሳውት ሱዳን ሊደርስ ኤፕሪል አስራ አንድ ሁለት ሺህ አስራ ዘጠኝ ሲኤንኤስ ፎቶ ቫቲካን ሚዲያ ቪያ ሮይተርስ። ይህ ዜና ልዩ ልዩ ነው። ኢትዮጵያ ጥይት ማምረት እና ወደ ውጭ መላክ ጀመረች። ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ ሰላሳ ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ባለፉት ሶስት ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከሰላሳ ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽካ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷንም አብይ አስታውቀዋል። ጠቅላይ ሚኒስትር ይህን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኪ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ ትላንት ረቡዕ የካቲት ሀያ ስድስት